ማ ነው ደግሞ ጥጡ። ስለዚህ አሁንም ቢሆን እነሱ ከጀመሩ ድራማቸው ርች የነገርሽ እህቴ፣ እኛም ድራማቸው አብርሽን ሲሰርቡት በኮሜንት እንኳን ሲሰርቡት እንኳን እንደዚህ ገጽ ላይ ገብተው አብርሽን በኮሜንት ሲሰርቡት በጣም ነበር የምሳደበው። አልወድም ነበር ልጅሽ ነው እንዴ ሲሉ፣ ልጄ ነው ምን ምናገባቸው ልጄን አትንኩ ነበር የምለው። ግን አሁን በዚች በነፍሰ ጡር ሴት ላይ እኛ ነፍሰ ጡር ሆኖ መቼም የወለደ ያቃል፣ አርግዞ ያየ ሰው ያቃል፣ ሴት ያቃል ማለት ነው። በዚህች ላይ ድራማ እንደሆን ይሰራ በስነ ስርአት ነው እንጂ ሚስቱን እያሽገሸለጠ እሷን እንደዚህ እየሆነ ሁለተኛ ሆዷን እየገደፈች ማንም ቻናል ስትዞር ይሄ ጥሩ አይደለም። ገባሽ አይደለም። አብርሽን ከኔ ወዳም የወደደው የለም። ዩቲዩብ ላይ አፍያ ቤት ልጅሽ ነበር የሚሉ ማለት ነው። ልጅ ናትንኮ እሱ ጀግና ነው፣ እሷ አንበሳ ነው ነበር ምለው ቀብራራውን፣ ያልኩኝ ቀብራራው እያሉት ነበረ። አሁን ግን ደግሞ በሴሌ ሲጫወት ላ አይሆንም። ያየ ያውቀዋል፣ የወለደ ያውቀዋል። ለምን የሰው ልጁ ሚስቱ ታረገዘች እኮ ካሜራ ላይ እንኳ በሆሳ ነገር ሚስቴ ጸሎት አርጉልኝ፣ ዱ አርጉልኝ፣ በደህና ትውለር ብሎ አንድ ቀን ሆዷን ገድፎ፣ አንድ ቀን አክብሯት አመጥቶ አያውቅም። ምን አመጣ? ሀርቃን የምትሄድ በቁም ወንድ ላይ የምትመጣ ሴት አመጣብን ብሎ ብሎ ሌላው ሲመጣ ሲሄድ ጢፍም ሲቀምስ ምንም ቢል። አሁን ደግሞ ልጅቱ ሆዷም ገፋ ጤፍም የለ እሷ ደግሞ በባንት መጣችብን። እኛ እንዲ ያለው ምን በወጣን ታዲያ? ለሴ ልጅ እና አትፍሩ። ይሄንን ማወገስ አለባቸው መቅረት አለበት። እኛ አሁን ወንጀል አንግባ። እንደገና አሁን ደግሞ በአብርሃም እና በ ሩታ እንትን ሀይሜ የምታውቀው ነገር የለም እዚህ ላይ ሀይሜ እየተረገጠች ነው። የምር ነው የምላቸው። ስለዚህ እኛ ኃጢአት እንገባለን። እኛን እንያሳደግ ናት ሀይሜ ሀይሜን የሀይሜ አንዲት ባረግ ያለ ዘቅዝቃ ነው እነዚህ የነኩት እንጂ ሀይሜ እና ሩታ እህትናት ናቸው። እሳቸው አንድ ናቸው። ሁለታቸውን የሚያሳደግ ናቸው። እኛን ነው የምትረገጠው። የምር እኔ የሆነ ሩታ ሀይሜ ናቸው። አይ እኛ ይችማትና ለቅሶ ፈልጌ አይደለም፣ የሩታን መከፋት ከወድጄ አይደለም። ትናንትና አሁን እየተናገርኩ ነበር። በየቤቱ የሀይሚቶች ወይም ሀይሚ ፕሮፋይል የሚጠቀሙትን አ ሩታን አትንኩ፣ መጀመሪያ ጽዳ ከራሳችን ነው እያልኩ ብዙ ቤት ተናግሬያለሁ። ስለዚህ አሁን ሀይሚ በሌለችበትም አሳልፈን ባንሰጣት የምር ምንም በሌለችበትም ምንም ሀቢብቲ። አንዳንድ ባለጎች ናቸው እንጂ ከዛም ባለጎች አሉ፣ ከዚህም ባለጌ ነው እንጂ ሀይሜን እኮ ያሳደጋት የአብርሽና የሩታ አድናቂ ናቸው። የሀይሜ አድናቂ ተኋላ ነው የመጡት። እናቃለን ግን ቢሆንም አንዳንድ ባልጎች አሉ። ሩታ ነብሰ ጡር ሆና እንደዚህ ሲያረጉ እነዚህ ደግሞ ተነሱ ማለት ነው። ይሄንም መተው አለባቸው ሁለታቸውም ማለት ነው። እነሱ ትናት ናቸው አብረው ነው ያደጉ። እኔ በእነሱ እኔ በነሱ አለ እኔ በነሱ አልገባም። በሀይሜና በሩታኔ ሁለታቸውን እወዳቸዋለሁ። እኔ በዝግ በባልዮ ነው ሚስቱን በሚያራክስ ሴትን በሚያራክስ ሰውዬ ነው የገባሁት። አሁን በዛ አይደለም። ሴት አይርከስ። ሴት ውድ ናት። ሴት እናት ናት። ሚስት ናት። እህት ናት። አገር ናት። እኛ ሀርቃን የምሄር ሰውለች እና እስኪ ትንሿ ምን ታያሉ። ስለዚህ ይው እኔ ደግሞ ስለ ሀይሜና ስለ ሩታ እየምልሽ ነገር በሀይሚዬና በሩታ ባይዘቀዝቋቸው ባጣላቸው፣ እነሱ አንድ ናቸው። ሁለታቸውን ባይነኩ እኔ ደስተኛ እኔ ማለት ነው። ሁለታቸውንም ባይነቁ። ስንት የሚዘቀዘቃል ስንት የሚዘቀዘቅ ሞልቷል። ስንት ሚዘቀዘቅ ሩታን በጣም ይረግጧታል። ያረብ ጌታ እንዴት አፏን ጸጉሯን እያረጉ እንዴት

ያችም እኮ እየለመኑ ነበረ ሩታ ነብሰ ጡር ናት። አፏን እንዴት እያረገቻት እንዶላላህ ብለሽ ጠጉሯን እየቆነጨ ላይ አሁን ዩቱብ ላይ ተለቃለች። ሩታ ዩቱብ ላይ መቼም ትልቅ ሴናት የለቀቀቻት አላህ እንደው ልጆቿን እኔ እንዴት ብዬ ልበልሽ። እንደው ትልቅ ሴናት ዩቱብ ላይ ለጥፋታለች። እነሱ ያረጓትም ማለት ነው። እና ይሄ ለሁለታቸውም ጥሩ አይደለም። እኔ ለማንም አላዳለም ሁለታቸውንም ነው የምወዳቸው። ግን እንደ ሩታ እየተረገጠ እንደ ሩታ ያበላሹት የላቸውም። ግን እጃቸውን እንሻላህ፣ አላህ ይስጣቸው። ሌላ አይደለም ማለት ነው፣ የስራቸውን ይስጣቸው እንሻላህ። ደግሞ ይሄ ሪች ልንገርሽማ፣ አሁን እሳቸው በእጃቸው ነው አይደል ያበላሿቸው። አላህ ደግሞ ለነሱ አይነተ ቅንድብ የቀረበ ጌታ ነው። የሚኮሩበት ነገር የላቸውም። አላህ ደግሞ እነሱን እንደዚህ ሊያረጋቸው ይችላል። አወሳቸው በእጃቸው ነው። ፈጣሪ ደግሞ ማለት ነው። ነፍሰ ጡር ሴት አሁን ትናንትና፣ አሁን ደግሞ የሀይሜ ገዳፊ ናቸው። መጀመሪያ እኮ እንደዚህ የሚያረጓት፣ ሀቂቃ ታወራ የሀይሜ ገዳፊ ሮታ፣ መጀመሪያ እንደዚያ ነው የሚያረጓት። እሞ የምትባለው ወላሂ አይደለም። እሞ የምትባለው ምን አረገች? እዚህ አሁን ብዙ ሰው አለ። ነግርሽ ነበር ግን ይቅር። እኔ እነግርሽ ነበር ሀ ብላ የጀመረችው እሙ የምትባሏ የሩታ ገዳፊ ነች። ነገሩን ያመጠች ላላላ አደለች፣ አደለች፣ በዛን ሰዓት አደለችም። ቆይ ቀርጭ እልክልሻለሁ። የጀመረችው አማራ ማን የምትባል አማራ ብላ የጻፈች ናት። አሁንም አለች። ያች ናት የጀመረችው የሆነች። ቆይማ እልክልሻለሁ። በውስጥ ሸራረግልሻለሁኝ እሷ ናት የጀመረችው። እኔ እኮ እያየሁ ነው። ገስጥ ላይ አልገባም እየቀንቀን ስራ መሽኩል ነበርኩ፣ ግን እጇ እኔ የዛች ላይ መቸም አብባ ታፍራ ብያለሁኝ። እኔ መቸም በራሴ በእሷ ብሩኬና ብሩኬና ሩታ ነበሩ መጣመር ያለባቸው ብላ ሀይሚን ከታች አርጋ ሩታንና ብሩኬን ከላይ አርጋ ገስጥ አሰረች። ሀብል ጀመረች ሻ ነው ገባሽ ነው በኋላ ነው ያችን በኋላ ነው ቆይ እሸራርግልሻለሁ። እኔም የጀመረችው እንደማንም ሩታ ላይ ለማንኛውም እኮ ደጋፊዎች አይደሉም እንደዚህ የሚያደርጉት አለ አይደል? ለሽርጥለጥ ናቸው። ሩታን ረእ ሩታን ወደ ራሳቸው የእንትን አድራቂዎች እንኳ አዲስ አካውንት እየከፈቱ ልክ ነሽ። አሁን ሀይሚ የሀይሚ ሂቶች ናቸው ልትሉት ሀይሚ ግን ወላሂ በየቦታው የምትረገጠው እንደ ሩታ ሀይሚ ነሽ፣ ገባሽ። እዛም የማርቆስ ገዳፊዎች ሩታን ነው እንትን የሚሉት። ያው በእርግጥ እንትን ላትሉ ላታዩ ትችላለችው። በዚህም ሩ- ሀይሚ ነች የምትዘቀዘቀው በብሩኬን ጎን ሀይሚን እኔ ይገርመኛል አንዳንዴ። ሴት አይደሉ እንደዚህ። ናክልች የሀያ ዓመት ልጅ ምን አረገች? ምን ደረሰች? ፕራክ ፕራንክ ማድረግ የተሰደባል። ይሄ ስራ ነው ያሰድባት። የሁላቸውም ናቸው፣ እንደ ሩታ የተረገጠ የለም። ሀይሜም አልሐምድሊላህ በሉ። እውነቴን ነው የምላችሁ እንደው አልሐምድሊላህ በሉ። እኔ ሀይሜን ከሩታ አለያትም አለያትም፣ ግን እንደ እንደ እንትና ሩታ የተዘቀዘቀ እንደ ሩታ የተሰደበ አይቼ ሰምቼ አላውቅም። አሁን ነብሰ ጡር ሁና ቤቢ ሻወር ይሄ አጥር ወፋት ስማሽ የምትለውን ታረገች። ወዲህ እንኳን ላፍ እያረገች የምትዘቀዘቀው የሀይሜ ገዳፊ እኔ እኔ እንጃ እኔ አላውቅም። ለፎሎ ነው እንጂ ሀይሜን ወዳት እኮ አይደለም። ለፎሎ ነው ሀይሜን ወዳት አይደለም። እኔ ነገር ያለ እንደዚህ አድርገው የሚሉት ሀይሜን ወደ አይደለም። ሀይሜን ቢወዱ ሀይሜ የምትወደውን ነገር ባደረጉላት፣ ሀይሜን ቢያከብሩ ሀይሜ በዙሪያ ያለውን ሰው ባልነኩባት። ገባሽ? ዛሬም ነገም ወደፊት የምናገረው ነው ይሄ ነው እኔም ወደውም በዙሪያ አሁን እሳሁን አሁን ልንገርሽማ፣ አሁን ሀይሜ ላይ እንደ ሩታ አይበረታም። ሩታ ላይ እኮ ስብሀን ረቢ በዚህ የፍቅር ገዳፊ ድገሚል ድገሚል ትላታለ ይደገምል ትላለች። በዚህ አይነት ማለት ነው። መዘግዘግ የለብንም ብሎ መናገር አለ። ሀይሚ ስንቴን የተናገረች ወላ ተናግራለች። ውድ ሀይሚ ማለት ነው። ታስታውሽ ፍጼን ተናግረው መታ እኔ በዙሪያ ያለውን ሰው አትንኩብኝ ታውኝ ብላለች። ከስንቱ ሰው ጋር ላይታችሁኝ ነው እስከ መቼ ድረስ ብላ ወላ ብዙ ጊዜ ተናግራለች። ሰማት እኛ ነን ገባሽ፣ እንጂ የሆነ ነገር ሲሆን እኳ ቶሎ ብላ ነው ስቶሪ የምታስቀምጠው። አይ ልንገርሽ ድንገርሽ ሀይሜና ሩታ ነው የሚዘቀዝጉት። አሁን ታሩታም ወዲያ ሰው ና የአራት ነገር ኑሮ ኦሩታ በመዘዘግ በመሰገድ ቢሆን እስካሁን ድረስ ሁለት ዓመት ሙሉ ወላ ዚ ዩቱብ ላይ ወይም እዚህ ሚዲያ ላይ ያመጣም ነበር። ልንገርሽ ደግሞ ኦሩታንና ሀይሜን የሚዘቀዝቁ ሰው የቅንጭላት ያላቸው እነሱ አንድ ናቸው። እነሱ ላይ